ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ፣ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ይድረስ ብለናል። ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም፣ ይህኛውንም ፕሮግራማችንን እንደ ሁልጊዜው ላይክ አድርጋችሁ ጀምሩ። በዚህኛውም ጥንቅራችን ወደ ቤተሰቦቻችን ባሳለፍነው የውድድር ዓመት ቼልሲን በመልቀቅ ኤፕሲች ታወንን የተቀላቀለው ኦማሪ ሆሽሰን በበርካታ የእንግሊዝ ክለቦች እየተፈለገ ይገኛል። ኤፕሲች ወርዷል። በዋናነት ኤቨርተኖች የተጫዋቹን ጉዳይ እያጤኑ ቢሆንም ብሬንትፎርድ የብሪያን መቤሞ ተተኪ ማድረግ ይፈልጋል። ዌስታሚና የተደናፉ ለሃመም ሌሎች ከፕሪሚየር ሊግ ተጫዋቾች ከፕሪሚየር ሊግ ክለቦች የቀድሞውን የቼልሲን ተጫዋች ኦማሪ ሆሽሰንን የግላቸው ማድረግ ይፈልጋሉ። ቼልሲ በቡድን ውስጥ ከመጫወቻ ደቂቃ ጋር በተያዘ ከለቀቃቸው ተጫዋቾች ውስጥ አንደኛው እንደነበረ ይታወቃል። እናም የቀድሞ የቼልሲ ተጫዋች አሁን በርካታ ፈላጊዎች ወደ ክለባቸው እንዲመጣ ወይም በርካታ ክለቦች ወደ ክለባቸው እንዲመጣ ፍላጎት እንዳላቸው ዴይሊ ሜይል አስነብበዋል። በቼልሲ እይታ ውስጥ ከነበሩ አጥቂዎች ውስጥ ፈረንሳይ ፊት መስመር አጥቂ ራንደል ኮሎ ሙዋኒ ይጠቀሳል። በእርግጥ ምንም አይነት ስራዎችን አልሰራም። ቼልሲ በዚህ ዝውር ላይ በሩመር ደረጃ በፍላጎትም ደረጃ የነበረ ተጫዋች ነው። ተጫዋቹ ግን ወደ ፕሪሚየር ሊግ መምጣት እንደማይፈልግ አስታውቋል። ተጫዋቹ በዋነኝነት በውሰት ባለበት ዩቬንቱስ በቋሚነት መቆየት ይፈልጋል። ፓሪሰን ጀርሜን ደግሞ ከዚህ ዝውውር እስከ 50 ሚሊየን ዩሮ ይፈልጋል። ቼልሲዎች በእርግጥ ይሄንን ሂሳብ ይከፍላሉም ተብሎ አይጠበቅም ነበረ። ለራንዳል ኮሎ መዋኒ በውሰት ለሚገኝ ተጫዋች ግን በዝርዝራቸው ውስጥ ይዘውት ነበረ እንደ አማራጭ። አሁን ከቼልሲ ዝርዝር ውስጥ ይወጣል ተብሎ ይጠበቃል። በዛው በዩቬንቱስ መቆየት ዋነኛ ምርጫ ሆነ። ዩቬንቱስ እስከዚህ ሰዓት ድረስ የተጫዋቹን ቆይታ በተመለከተ ያሉት ነገር የለም። ሌላው የቼልሲ አዲሱን ዘጠኝ ቁጥር አጥቂና ንሳ ሊያም ዴላፕ አዲሱ የሰማዎቹ ፈራሚ ሊያም ዴላፕ ዘጠኝ ቁጥር መለያ መልበስ አስፈሪ አይደለም ብሏል። ለቼልሲ የመጀመሪያ ግቡን ያስቆጠረው ሊያም ዴላፕ እንደ ተጫዋች እምነትና በራስ መተማመን ሊኖር ይገባል ሲል ማሊያውን መልበስ እንደማያስፈራው ተናግሯል። እቺን ቁጥር ኒኮላስ ጃክሰን ይፈልጋት ነበር የሚሉ መረጃዎች በስፋት የሚወጡ፣ ለአዲሱ ፈራሚያቸው ሊያም ዴላፕ ነው ቼልሲዎች የሰጡት። ማሊያው ላይ ያለው ቁጥር ብቻ ነው ያለው ተጫዋቹ፣ ለእኔ ያን ያህል ትርጉም የለውም፣ መልበስ አያስፈራኝም፣ ቡድንን መርዳት እንደምቀጥል ተስፋ አደርጋለሁ ብለዋል። ቼልሲ ኤስፔሪንስን ሶስ ለባዶ ባሸነፈበት ጨዋታ ለመጀመሪያ ጊዜ ለቼልሲ ግብ ማስቆጠሩ ይታወቃል። አዲሱ አጥቂያችሁን ግን እንዴት አገኛችሁት? ቼልሲውያን በሀሳብ መስጫ ሳጥናችን ላይ መልከታችሁ ነጋሩን። ቼልሲ እና ግብ ጠባቂ አልሆነ ብሏል። በቅርብ ዓመታት ውስጥ በተለይም ቼልሲ በግብ ጠባቂ አይታመም። በቅርብ ጊዜ እንኳን እነ ፒተር ቼክን ተመልክተንበታል እዚህ ቡድን ውስጥ አሁን ከቀረበ ጊዜ ወዲህ ደግሞ ቼልሲ በጣም ተቸግሯል፣ በግብ ጠባቂ ደረጃ። ዛሬ በሞንዶ ዲፖርቲቭ በበኩል በወጣው መረጃ መሰረት ቼልሲዎች በባርሴሎና እየተገፋ ያለውን ማርክ አንድ አንድሬ ቴር ስቴገንን ሁኔታ መመልከት ጀምረዋል። በግብ ጠባቂ ደረጃም በጣም የተቸገሩት ቼልሲዎችም ቀጣ የውድድር አመት በባርሴሎና ቤት በቋሚነት ሲያገለግል ግን በጉዳት ምክንያት ቋሚነቱን ያጣውና አሁን ከጉዳት ያገገመው አንድሬ ቴር ስቴገንን የማምጣት እቅዳላቸው ተብሏል። በቀጣይ ምን ያህል ጥረት ያደርጋሉ ቼልሲ የሚለውን ደግሞ እንደዚሁ ለእናንተ ውድ አድማጮቻችን ተከታትለን የምናቀርብላችሁ ይሆናል። ባለፉት ሶስት ወራት ውስጥ በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ እንደ ኤንዞ ፈርናንዴዝ በሁሉም ውድድሮች ላይም በርካታ የግብ አስተዋጽኦ ያለው ተጫዋች አናገኝም። አስራ አንድ ግብ አለው፣ ሰባት አሲስት አለው የአማካኝ ስፍራ ተጫዋች ነው። ይህ እንዳጠቃላይ ከፕሪሚየር ሊግ ተጫዋቾች ጭምር ነው ውድ ቤተሰቦቻችን። በቼልሲ ቤት ውስጥ ኤንዞ ፈርናንዴዝ አሁን የቡድኑ ቁልፍ ተጫዋች መሆኑን በደንብ እያስመለከተን ይገኛል። በተቃራኒው ደግሞ ኮል ፓልመር እጅግ በጣም ደካማ ጊዜን እያሳለፈ ይገኛል። በነገራችን ላይ ወደ 3000 ደቂቃዎችን ተጫውቷል በ2425 የውድድር ዓመት ይሄ ወደ 35 ጨዋታ ይጠጋል ብናጠጋገው ሰዓቱን ግን ተጫዋቹ በተለይም በሁለተኛው አጋማሽ ላይ በጣም ደካማ ነው። በተለይም ማሬስካ ሙሉ ጨዋታ እረፍት ሰተውት ነበረ፣ ይህ ተጫዋች ወደ ራሱ እንዲመለስ። በቀጣይ በ16 ውስጥ ራሱ ስለመጠቀማቸው መቶ እርግጠኛ መኮን አልተቻለም። ተጫዋቹ በጊዜ ሂደት እንግዲህ አቋም መውረድ በተለይም በ2025 ከታየበት በኋላ ተጫዋቹ ራሱን እንዲያሻሽል ማሬስካ ስራዎችን እንደሚሰሩ አረጋግጠዋል። ከዛ በተጨማሪ ግን ተጫዋቹን እረፍት በመስጠት ነው እሳቸው የጀመሩት ሙሉ ጨዋታ እረፍት እንደተሰጠው ተመልክተናል። አሁን በ ቀጣይ ጨዋታ ላይም በ16 ውስጥ ስለመጠቀማቸው እርግጥ መኮን አልተቻለም። ኤንዞ ማሬስካ በማህበራዊ ትስር ገጻቸው መልእክት አስተላልፈዋል። በዚህ ቡድን ውስጥ ላደረጉት ጥረት ለተጫዋቾች ትልቅ ምስጋና ይገባል። በበላው ዓለም ለሚገኙ ደጋፊዎቻችንም ትልቅ ምስጋና ቀርባለው ብለዋል። በዓለም ክለቦች ዋንጫ ቡድናቸው ባስመዘገበው ውጤት ላይ ማለት ነው። ሁለተኛ ሆኖ አልፏል። ተጋጣሚውም እንግዲህ ቀለል ያለው ክለብ ቤኔፊካ ሆኖለታል። ምናልባትም ባየር ሙኒክ አንደኛ ሆኖ ቢያልፍ ግን ተቃራኒው ነበር የሚፈጠረው። ስለሆነም ባየር ሙኒክ የመጨረሻውን ጨዋታ መሸነፉ ከቼልሲ ጋር እንዳይገናኝ እንዳደረገው ይታወቃል። ለቼልሲም ለባየር ሙኒክም ጥሩ አጋጣሚ ነው ማለት ይቻላል። ኤንዞ ማሬስካ ግን እንዳጠቃላይ እዚህ ለመድረሳችን ለቡድኑም ተጫዋቾች፣ ለሁሉም ለቼልሲ ደጋፊዋን ምስጋናዬን ማቅረብ እፈልጋለሁ ብሏል። ለቡድኑ የመጀመሪያውን ጨዋታ ያደረገው ማማዱ ሳርም በማህበራዊ ትስስር ገጹ ላይ የመጀመሪያ ጨዋታዬን በአዲሱ ክለቤ በማድረጌ እጅግ በጣም ደስተኛ ነኝ በዚህ መለያ ቀጣይ ጨዋታዎችን ለማድረግ በጣም ጓጉቻለሁ። በተለይም በእንግሊሽ ፕሪምየር ሊግ እና በአውሮፓ ሻምፒዮንስ ሊግ ቡድንን ማገዝ ፈለጋለሁ ብለዋል። ቼልሲ እንደሚታወቀውም ወደ አውሮፓ ሻምፒየንስ ሊግ መመለሱ ይታወቃል። ቼልሲ በክረምት የዝውውር መስኮት ካስፈረማቸው ተጫዋቾች ውስጥ ሊያም ዴላፕ ይጠቀሳል። 30 ሚሊዮን ፓውንድ ከፍለዋል ለኢፕስዊች ታውን ተጫዋች ለማስፈረም ታዲያ ቼልሲ በዚህ ሰዓት ደግሞ በዓለም ክለቦች ዋንጫ እየተሳተፈ 16 ውስጥ መግባቱን ተከትሎ 36.5 ሚሊየን ፓውንድ ወደ ካዝናቸው ገቢ አድርገዋል። ስለሆነም በክረምት ያስፈረሙት የሊያም ዴላፕን ወጪ ኦልሞስት ተሸፍነዋል ማለት ይቻላል። ቼልሲዎች ይህ ተጫዋች በቼልሲ መለያ የመጀመሪያ ግቡን ከትላንት በስቲያ ማስቆጠሩ የሚዘነጋ አይደለም። ለእናንተ ውድ አድማጮቻችን ያሰናዳላችሁ ስፖርታዊ ጥንቅር ፍጻሜውን ነው እዚህ ጋር ሆነ። ላይክ ሳታረጉ እንዳትወጡ፣ ሐሳብ አስተያየት ካላጋሩን፣ ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። አበቃን። ሰናይቀን